እሺ ለስንት ሰከንድ ሰከንድ ደምቀምጣ በተዘዋዋሪ ጠጣችሁ ማለት ነው? ስድስት ግማታ እንደዚህ ኮሜንት ቆይ፣ ስንት ላይ ስድስት? ያንን ቅጣት በሌላ ነገር ታካክሺዋለሽ። አብረሽ ታድሪያለሽ።

ዘፍዘፊያ ታመጪ እና መዘፍዘፊያው ላይ ከነት ታይት። ቁጭት ትይበታለሽ ውሃ አድርገሽበት ማለት ነው። ከዛ ሶስት መቶ ስልሳ ዲግሪ ማለት ውሃ ውስጥ ተነክሬ ነው የምዞርልሽ። ቤት መዘብዘፊያ አለ አይደለ፣ ሰሊናዬ? መዘብዘፊያ ካለ መዘብዘፊያ ላይ ቁጭ ትያለሽ፣ ውሃ አድርጌበት፣ ውሃ አድርገሽበት ለስንት ሰከንድ መሰለሽ? ለአስራ ስድስት ሰከንድ። ከዛ በኋላ ተነስተሽ ሶስት መቶ ስልሳ ዲግሪ ትዞር ይልናለሽ። የመጨረሻ ዲግሪ ጨዋታ ከዚህ በኋላ ወጣላ ምሳ አንድ የመጨረሻ ልጭትና ተወጫለሽ። አይ ከዚህ በላይ እኔ አላስገድድም ሰው። እሺ ስምረት እናመሰግናለን። ስምረት እናመስግኑልኝ። ሰሊና አንድ ጊዜ ወደዚያ ዙሪልን ናፈቅሽኝ። ትንሽ ጎበስ

እና ማ ኮሜንት አደጋግመህ አንተ፣ ድግምታም ቡዳ የሰላቢ ልጅ እንዲ አንድ የተነበበለህ ምንድን ነው እንደዚህ? ትኩረት ፈላጊ ነይ፣ ነይ፣ አሁን ቁጭ በይ። በዛውም በነካጅሻ አሉቂ የዛኛው ሰሊን፣ አንሚዩት አርጊው፣ አንሚዩት አርጊው፣ አይሰማም። እንዴ! እግርሽን አውጪው። በቂጥሽ እኮ ነው ቁጭ የምትይው፣ ሰሊና ሙሉ አይደል። ኖ በቂጥሽ ብቻ እግርሽ ውጭ ነው የሚሆነው። ለራስሽ ጭራሽ ስላሰብኩ ነው። ምን ቀላል። እንዴት አሰብክልኝ? እሺ፣ እንደዚህ ነው የምትቀመጠው። አይዞሽ አይዞሽ አይዞሽ የእኔ እናት። ሰራተኛችንን ሳወጣት እንደዛ ነው ያለችው። እሺ ለስምንት ሰዓት ከእንትን ደምብ ቀምጣ አይቼዋለሁ። መነጽር፣ ይሄ እንትን ያደርጋል ያጎላል። በጣም በጣም አቅርቦ ነው ያየው። አውቄ እኮ ነው ይህን መነጽር ያልኩት። ይህን ቅጣት እንደምንቅጣች ስለማውቅ አንቺ አትላጭም። እን እሺ ሰከንድ ዶክተር አንድ ሁለት ሶስት አራት አምስት ስድስት እሺ ሰባት ስምንት ዘጠኝ አስር ወይኔ ስግጠና አለች የአኒሜሽን ፕሮፋይል እያደረግሽ እነዚህ አረባ ካሉ ፖስተር ነው አይደለም፣ አረብ ሀገር ያሉ ሴቶች አሉ አይደለ፣ ዚህ ኢሞ የሚጠቀሙት ከዘበኛ ጋር የሚጀናጀኑት እነሱ ፕሮፋይል የሚያደርጉትን አድርጋ አምጥታ እየለጠፈች ሰውን ሰገድ ትላለች። ጊን ጥምስሽ ውስጥ ይግባብሽ። እሺ አስር አስራ አንድ አስራ ሁለት አስራ ሶስት ሰሊና፣ እኔም እኮ የራስኩ ነው ከስር አስራ አራት አስራ አምስት አስራ ስድስት

እስኪ ይህን ጨዋታ እኔ ይህን ጨዋታ ችግር የለም፣ እንትን ትያለሽ። ይህ ነው የሚያክለው በእኔ ግምት። ምንድነው? አይ እንትን ነው የነጽሁት። እዚህ ተርጉሙልኝ እያልኳቸው ምንድነው የሚለው ሰላም ደሪ ሰሊናዬ ቻው።